አንዳችንን ገጻችንን እናማት በስመ አብ ሁላችን፣ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አዘቢነ ነዛ አብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ጠብቆ ያደረሰን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። መላከ ሰላም ቆሞስ አባ ተስፋ የደብራችን አስተዳዳሪ፣ አእየንተ እግዚአብሔር ካህናት፣ ለአእቃነ ምስጢር ዲያቆናት፣ የደብሩ የሰንበት ትምህርት ቤት አገልጋዮች በዚህ ቅዱስ ስፍራ የተገኛችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምናደራችሁ አሜን። አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የምንማማርበት መነሻ ምንባባችን በቅዳሴው ጊዜ የተነበበው በዮሐንስ ወንጌል ምዕራፍ አምስት ቁጥር አንድ እስከ ሀያ አምስት ያለውን ምንባብ መነሻ ያደረገ ነው። እግዚአብሔር አምላክ ማስተዋሉን ጥበቡን ያድለን ጥበቡን ያድለን እንደ ቅዱስ ያሬድ የዜማ ስያሜ አራተኛው የአብይ ጾም ሰንበት መጻጉ ይባላል። መጻጉ ማለት በደዌ ዳኛ በአልጋ ቁራኛ የተያዘ በሽተኛ ማለት ነው። መጻጉ ማለት መጻጉ እናትና አባቱ ወይም ዘመዶቹ ያወጡለት ስም አይደለም። እንደኛ መጠሪያ ስም አይደለም። ነገር ግን በህመን የተያዘ ሰው ስለሆነ መፃጉዕ ተብሎ ይታላል። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው መፃጉዕን እንደሚከተለው ይተነትኑታል። መፃጉዕ ማለት ድውይ፣ በአልጋ በምንጣፍ የወደቀ፣ የተጨነቀ፣ የጎበጠ የተጨበጠ፣ የሰለለ፣ የሰለሰለ፣ መነሳት፣ መቀመጥ፣ መዞር፣ መገላበጥ የማይችል ሽባ፣ ጎባጣ ብለው አለቃ ኪዳነ ወልድ ክፍሌ መጽሐፉ የሚለውን ቃል ያብራሩታል ማለት ነው። በዚህ ዘመን የኤድስ ቀን በዚህ ቀን ይከበራል ተብሎ ሳይታወጅ፣ የካንሰር ቀን በዚህ ቀን ይከበራል ተብሎ ሳይታወጅ፣ ከአንድ ሺህ አምስት መቶ ዘመናት አስቀድሞ ቤተ ክርስቲያናችን ሕሙማን በያሉበት እንዲጎበኙና የእግዚአብሔርን ቸርነት እንዲያገኙ የውመማን መታሰቢያ ቀን መጻጉዕ ብላ ሳይማለች ደስ አይልም። በዚህ ዕለት ጌታችን በሽተኞችን ስለማዳኑ፣ ተአምራትን ስለማድረጉ፣ ጎባጣዎችን ስለማቅናቱ፣ ለምጻሞችን ስለማንጻቱ የሚነገርበት ዕለት ነው። የሚዘከርበት ሳምንት ነው። ቅዱስ ያሬ ስለ ክርስቶስ ፈዋሽነትና በክርስቶስ ስለተፈወሱ ሰዎች የዘመረው የመዝሙሩ መክፈቻ የመዝሙሩ ርዕስ በመሆኑ ሳምንቱ መፃጉዕ ተብሎ ይጠራል ማለት ነው እና ጌታ በሽተኞችን የፈወሰው በሰንበት በመሆኑ በሰንበት መልካም ስራ መስራትን እንደሚገባ በሰነለት የታመመን መጠየቅ እንደሚገባ በሰነለት የአዘነን ማጽናናትን የደከመን ማበርታትን እንደሚገባ የሚሰበክበት ሳምንት ነው። እንደው የመጽሐቡን ታሪክ ከማየታችን በፊት ምንድን ነው ያልኩት? አሁን መጻጉዕን በደዌ ዳኛ፣ በአልጋ ቁራኛ የተያዘ ሰው ከእኔ ጋር በደንብ አዳምጡ። እና ደዌ ምንድን ነው? እስኪ ደዌ ስንል ምን ማለታችን ነው? ደዌ ማለት ህመን ጉስቁልና ማለት ነው። ደዌ ማለት በሁለት መንገድ ልንተረጉመው እንችላለን። ደዌ ደዌ ዘሥጋና ደዌ ዘነፍስ ብለን ደዌ ዘሥጋ የሚባለው ምንድን ምንድነው የወድ ቁርጠት፣ የጎን ውጋት፣ የእግር ቁርጥማት? ደዌዘ ስጋ ይባላል ደዌዘ ነፍስ ደግሞ የሚባለው ምንድን ነው የመንፈስ መረበሽ የአእምሮ አለመረጋጋት የመንፈስ መጨነቅ ደዌዘ ነፍስ ተብሎ ይጠራል ቅዱስ ዳዊት ንጉስ ነው ነቢይ ነው ነገር ግን ነፍስ ገርሎ እጆቹ በንጹህ ሰው ደም በተነከረ ጊዜ የሰው ሚስት ቀምቶ ባመነዘረ ጊዜ ለነፍስ በሽታ ተጋለጠ ሰማችሁ ደዌ ዘነፍስ የሚባለው ይሄ ነው ከጸጋ እግዚአብሔር ተራቆተ ተንቀዠቀዠ ጎሰቆለ ሰላም ጤና አጣ ቅዱስ ዳዊት ይሄ ነው ደዌ ዘነፍስ የሚባል አንዳንዶቻችን አርፈን የማንቀመጥበት ሁኔታ አለ። እና በሰዎች መካከል ገብተን ጸብን ስንዘራ፣ ተንኮልን ስናስብ፣ ስናውጥነጥ ሰላም ይሰጠናል? ሰላም ይሰጠናል? አይሰጠንም። በባለ ትዳር መካከል ገብተን ስንፈተፍት፣ በማይመለከተን ገብተን ስንገባ፣ መጨረሻ ላይ ሰላም አይሰማንም። ያ የመንፈስ መረበሽ ደዌ ዘነብስ ይባላል። እና ቅዱስ ዳዊት ከቁጣ የተነሳ ለስጋዬ ጤና የለውም አለ ከአጢአቴም የተነሳ ላጥንቶችን ሰላም የላቸው ከስንፍና የተነሳ ቁስሌ ምን አላለ ሸተተ በሰበሰ እና ቤቱ ማረኛ ደዌይ በነብስ እንደዚህ ነው አያቸው እንደ ቤተ ክርስቲያን አስተምህሮ ደግሞ የደዌ አይነቶችን ወይም ደግሞ ደዌ ደግሞ በሽታዎች እንዴት እንደሚመጡ ደግሞ ማወቅ አለ ቤተ ክርስቲያን አምስት አይነት የደዌ አይነት አለ ብላ ታስተምራለች እስቲ እነሱን እንደው ከመጽሐፍ ማጣቀሻ ጋር ነው። የመጀመሪያው ምንድን ነው? ደዌ ዘንጽ ይባላል። በሩሲ ደዌ ዘንጽ ወይንም ደግሞ የንጽህና ደዌ። ሁለተኛው ደግሞ ምን ይባላል? ደዌ ዘእሴት ይባላል። ሶስተኛ ደዌ ዘተክሳስ። ኧረ ተናገሩ። አራተኛው ደግሞ ደዌ ዘመቅሰት። አምስተኛው ደግሞ ደዌ ዘሀጢያት ይባላል፣ የሀጢያት ደዌ እስቲ እያንዳንዱን እንመልከት። ደዌ ዘንጽ ወይም ደግሞ የንጽህና ደዌ ወይም የንጽህና ህመም የሚባለው ምንድን ነው? በገርልና በትሩፋት ምክንያት በቅዱሳን አባቶቻችን ላይ የሚመጣ ደዌ ነው። ቅዱሳን ስለ ሁለት ነገሮች ይታመማሉ። የመጀመሪያው በሰሩት ስራ እንዳይታበዩ በቅድስናቸው እንዳይመኩ ደዌ እግዚአብሔር ይሰጣቸዋል ህመም ይሰጣቸዋል ቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ በልብሱ ዘርፍ የሚፈውስ ቅዱስ ጳውሎስ ደዌ ተሰጥቶታል የሚጎስመው ደዌ ተሰጥቶታል ለምን በቅድስና እንዳይመካ አያችሁ በቅድስና እንዳይመካ ምክንያቱም ጸጋውን ያገኘው ከማን ከእግዚአብሔር ነው። ወጥቶ ወርዶ እግዚአብሔር ነው የሰጠው። ጸጋው በዛ እንዳይመካ ምን ሰጠው? የጎኑ ጋር ሰጠው እና በብዙ ራእይ እንዳልታበይ አለ። ሰውነቴን የሚጎስም ራሴን የሚቀጠቅጥ የሰይጣን መልእክተኛ ተሰጠኝ አለ። በሁለተኛ ደረጃ ደዌ ዘነፍስ አባቶቻችን በትህርምት በጾም የሚመጣባቸው በሽታ ነው ወይም ደዌ ነው። ይሄ ደዌ ዘንጽሕ ይባላል። አንዳንድ አገሬት ገዳም ሄዳችሁ ከሆነ መነኮሳቱን፣ አባቶቹን፣ ባህታውያን አይታቸው ገርጥተው በጾም በትኅርምት ከስተው ለበሽታ ተጋልጠው የምናያቸው ለምንድን ነው? ያ ደዌ ዘንጽሕ፣ የንጽህና ደዌ እግዚአብሔር የሚሰጣቸው ህመምና በሽታ ነው። በሁለተኛ ደረጃ ደዌ ዘነስ ሴት የሚባለው ምንድን ነው? ዋጋና ክብር እንድናገኝ እግዚአብሔር የሚያመጣብን የበሽታ አይነት ነው። በደንብ አዳምጡ። እንደ ሁሌ እንድናማርር አይደለም ይህን ነገር የምናገረው። እንደ ሁሌ ታመምን የምትሉ ሰዎች፣ እንደ መቼ ነው ጤና ነው የምናገኝ የምትሉ ሰዎች እንደው የትኛው የደዌ አይነት ነው ስ እንደው ከዘረዘር ነው ስን እንድታስተውሉት ነው አሁን የሚያመጣት እና ይሄ ደዌ ዘእሴ የሚባለው ዋጋና ክብር ለማግኘት ምክንያቱም በሐዋርያት ሥራ ምዕራፍ 12 ቁጥር 21 ላይ ምን ተብሎ ተጽፏል በፍፁም ልቡ እግዚአብሔርን የሚያከብር በህግና በስርዓት እግዚአብሔር ወዳጆችን በበሽታ ምክንያት ጸጋቸውን ያበዛላቸዋል ይላል በሐዋርያት ሥራ ምዕራፍ 12 ቁጥር 21 ላይ እና ለዚህ ምሳሌ እንደማንፀሪያ አባታችን ጻድቁ እዩ ጻድቅ ነው ሁሉ የሞላለት ሁሉ የተትረፈረፈለት ሰው ነበረ እዮብ። ነገር ግን በአንድ ሌሊት አስር ልጆቹን አጣ። ከጸጉሩ እስከ ጥፍሩ ድረስ በደዌ ተመታ። ነገር ግን አዳምጥ፣ ነገር ግን እዮብ አጉረመረመ? እንዴ! አጉረመረመ? አላጉረመረመም። ለምን አለ? አላለም። በዚህም ሰይጣን አፈረ። እግዚአብሔርም ከበረ። ስለ ኢዮብ ትዕግስት፣ ስለ ኢዮብ ጽናት በፊት ከነበረው አብልጦ ለዮብ ሰጥተዋል። በፊት ከነበረው ጸጋ፣ በፊት ከነበረው ሀብት አብልጦ ለዮብ ሰጥተዋል። ይሄ ደዌ ዘሴት ይባላል። አንድ ዋጋ እንድናገኝ እግዚአብሔር የሚሰጠን የበሽታ አይነት። እንዳናማርር ነው የምነግራቸው እና አባቶቻችንም ጸጋ ያለ መከራ፣ ዋጋ ደግሞ ያለ ድካም አይገኝም ይላል። እውነት እና እንዳታማሩ በሶስተኛ ደረጃ እስቲ የሚያስታውስ ደዌ ዘ ምንድን ያሉ? ሶስተኛው ምንድን ያሉ? ደዌ ዘተግሳጽ፣ የተግሳጽ ደዌ እግዚአብሔር ሲገስጽ ሲንቆጣ ደግሞ የሚያመጣብን ደዌ በሽታ ደግሞ ከሕግና ከስርዓት በምናፈነግጥበት ጊዜ ጥበሩ የጀመርነውን መንፈሳዊ ትጋት ባቋረጥን ጊዜ ደዌ ዘተክሳስ ይሰጥናል ማለት ነው። አስደንግጦ ወደ ቀደመ ክብራችን አስቀድሞ ወደ ከበረ ማንነታችን ለመመለስ በተክሳስ ደዌ ይቀጣናል ማለት ነው። በሁለተኛ ነገስት ምዕራፍ 20 ቁጥር 1 ላይ አንድ ንጉስ ነበር። ያ ንጉስ ህዝቅያስ ይባላል። በሰናክሬም ሰራዊት ላይ ሰለጠነ። የሰራ የሰናክሬም ሰራዊት ድል እንዲያደርግ እግዚአብሔር ረዳው። ንጉሥ ህዝቅያስ ግን ታበየ። ሰማችሁን? ልክ በራሱ እንዳሸነፈ ተኩራራ፣ ፈነደቀ፣ እግዚአብሔርን ረሳ። እንደው እንደው ልንገራችሁ፣ እንደው የፈለገ ነገር መቼም ሰዎች አረፉ። ገንዘብ ቢኖረን ማን የሰጠን ተናገሩ፣ ማን የሰጠን መታበያ ያለብን፣ መታበያ ያለብን አይምሯችንን ባርኮ እውቀት ቢሰጥን ብንማር፣ ብናው፣ ብንጠነቅቅ በእኛን ያመጣ ነው? በእኛ ነው ወይ መልካችን ደም ግባታችን ቢያምር እኛን የሰራ ነው በዚህ መኩራራት አለብን መታበይ አለብን የለብን ንጉሥ ሕዝቅያስም በሰናክሬም ላይ ሰራዊት ላይ ሲሰለጥን ልክ በራሱ ድል እንዳረገ ተጠ ታበየ ተኩራራ ኩራት የትም አያደርስም ገንዘብም ቢኖርን ንብረትም ብናፈራ ደምግባታችን ቢያምር ብንማር ብንመራመር የፈለገውን ነገር ብናገኝ በእኛ መታበይ የለብንእና። እና ንጉሥ እስቅያስ በደዌ ተመታ በመያየት ደዌ በደዌ ዘመሰ በመሰ ኦዚያንም ልክ እንደዛው ነው። በኦዚያን ዘመነ መንግስት የተሾመው ነቢይ እሚያስታውሳለ ማለበት ነቢዩ ኢሳያስ ነበረ። ኦዚያን ቤተመቅደሱን በተገዳደረ ጊዜ ነቢዩ ኢሳያስ ዝም ነው ያለው። ነቢዩ ኢሳያስ ዝም አለ ብሎ ግን እግዚአብሔር ነቢዩ ኢሳይያስን ዝም አላለውም። በምን መታው? በለምጽ ከንፈሮቹን በለምጽ መታው። ሦስት ዓመት ሙሉ ሲያዝን ሲተክዝ ኖረ። ይሄ ደዌ ዘነክስ በመቅሰፍት የሚመጣ የሕመም ማየት ነው ማለት እንዳንታበኝ የእግዚአብሔር ቤተሰቦች ምንም ይወረን ምን አደራችሁ እየሰማችሁ እንዳትታበኝ ሁሉም የእግዚአብሔር ሁሉም ማለት አራተኛው ሶስተኛው የቀደሙ ደዌ ዘተክሳስ ነው የሚባለው። ይቅርታ ደዌ ዘመክሰፍ፣ አራተኛው ደዌ ዘመክሰፍት ይባላል። ይሄ ደግሞ ከሁሉም ደዌያት እጅግ የከፋ ነው። በእግዚአብሔር ላይ ለሚያምፅ፣ ለግፈኛ፣ ለእብሪተኛ ከእግዚአብሔር የሚታዘዝ የመቅሰፍት አይነት ነው። ደዌ ዘመቅሰፍት ደዌ ዘመቅሰፍት በሐዋርያት ሥራ ምዕራፍ 12 ቁጥር 21 ላይ ምን ይላል? ሄሮድስ ልብሰ መንግሥቱን ለብሶ በአደባባይ ፍርድ ይሰጥ ነበረ። ሕዝቡም ሄሮድስም ምን አለው? ይህማ እግዚአብሔር ቃል ነው እንጂ የሰው ቃል አይደለም ባሉት ጊዜ ሄሮድስ እግዚአብሔርን ናቀ፣ ለእግዚአብሔር ክብር አልሰጠን። መልአኩም ወረደ ቀሰፈው። ሄሮድስ ምን ሆኖ ሞተ ይላል። ምን ሆኖ ሞተ? ተልቶ ሞተ። እንዴ ሄሮድስ ተልቶ ሞተ። መጽሐፍ ቅዱስ ላይ ያለ ኃይለ ቃል ተልቶ ሞተ። አማሟት እንኳን ክብር አለ። እግዚአብሔርን የሚያከብር ሰው እግዚአብሔርን ስለ ናቀ ስላቃለለ ተቀሰፈ፣ ተልቶ ሞተ። ደዌይ ዘመን ሰ የመጨረሻ ማንም ያስታወሰ የህመም አይነት ምንድን ነው? ያሉ ደዌይ ምን ደዌዛ ኃጢአት የኃጢአት በሽታ ሰዎች በኃጢአት የምናመጣው በሽታ ነ ደዌዛ ኃጢአት ወይም የኃጢአት በሽታ ደግሞ ማለት በተጠራቀመ ሀጢያት የሚመጣ በሽታ ነው። የእግዚአብሔር ምህረት እንደ ሞኝነት ሲቆጠር እግ ራሳችሁ መርምሩ። እግዚአብሔር ግን ዝም አይልም፤ ቸርነቱ ምሕረቱ ሞኝነት አይደለም። ለኛ የንስሐ ጊዜ እየተሰጠን ነው እና የዛኔ በምን ይመታናል ማለት ነው? በኃጢአት በሽታ ይመታል። አስቀድሜ እንደተናገርኩት በምዕራፍ አምስት ቁጥር አንድ እስከ ሀያ አምስት የተገለጸው የአመፃው በምን የተመታ ነው? በኃጢአት በሽታ ኃጢአት ስለሰራ 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተጣብቆ የኖረው ኃጢአት ሰርቶ ልባለሁ። ወደ ታሪኩ ስንገባ ጌታ በእስራኤል ምድር እየተዘዋወረ በሚያስተምርበት ጊዜ ይላል። እዛ የዮሐንስ ወንጌል ምዕራፍ አምስት ቁጥር እስከ 25 ባለው እየተዘዋወረ በሚያስተምርበት ጊዜ በአንድ የአይሁድ ክብረ በዓል ላይ ለመገኘት ወደ ኢየሩሳሌም ቤተ መቅደስ ወጣ ይላል። በቤተ መቅደሱ በዕብራይስጥ ቤተሳይዳ በግዕዝ ቤተ ሳይድ በአማርኛ የምህረት ቤት የሚባል አንድ የመጠመቂያ ቦታ ነበረ እና እዛ የመጠመቂያ ቦታ ላይ ይህ መጽሐፉ ሰላሳ ስምንት ዓመት ሙሉ በአልጋ የተጣበቀ ሰው ይኖር ነበር እዛ። እና የመጠመቂያው ስርዓት እንዴት ነበር? አልፎ አልፎ ይላል አንድ የእግዚአብሔር መልአክ ይመጣና ያንን የመጠመቂያ ውሃ ባነዋወፀው ጊዜ ወይም በባረከው ጊዜ ቀድሞ ወደዛ መጠመቂያ የሚገባው ሰው ይፈወስ ነበር። ስለዚህ ወደዛ መጠመቂያ ቦታ ለመግባት ምን ያስፈልግ ነበር? ጉልበት ያስፈልግ ነበር። ይሄ መጻጉዕ ደግሞ የከሳ የገረጣ የሰለለ ነው። አቅም አልነበረው። ዝም ብሎ ተኝቶ አልጋው ላይ ን ይጠብቅ ነበር። ክርስቶስም ባየው ጊዜ ወደ እሱ ቀርቦ ምን አለው? ልትድን ትወዳለህን አለው። ምን አለው? ቃሁን ተናገሩት እስኪ አረ ድገሙት ድገሙት፣ አንዴ እርሱም ምን አለ? አነ ሰብ አላስም አድርዬ፣ ሰው የለኝም፣ ሰው የለኝም። በልብሱ ዘርፍ አስራ ሁለት ዓመታት ሙሉ ደም ሲፈሳት የነበረችውን ሴት ያዳነ ጌታ በእጆቹ ከእናቱ ማሕፀን ጀምሮ ዓይነ ስውር የነበረውን ሰው ብርሃን የሰጠ አምላክ፣ 38 ዓመት ሙሉ ባልጋ ተጣብቆ ሲኖር የነበረውን ሰው በቃሉ ፈወሰው። ደስ ይበላችሁ፣ በልባችሁ አመስግኑ፣ እልል በሉ፣ በልባችሁ አመስግኑ። በቃሉ ፈወሰው። ተነስ አለው፣ ተነስ አልጋህን ተሸክመ ሂድ አለው። ያ መጻጉዕ ተነሳ አልጋውን ተሸከመና ሄደ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር። እና አልጋህን ተሸክመ ሂድ ሳይለው እኮ በቃ ድናህ ተነስተ ሂድ ወደ ቤት ማለት ይችል ነበር አይደል? ለምንድን ነው አልጋህን ተሸክመ ሂድ ያለው? እንግዲህ የቤተክርስቲያን አባቶች ምን ብለው ያመሰጥራሉ? አንደኛ የእግዚአብሔርም ምሕረቱን ውለታውን እንዲያስታውስ። ምክንያቱም ያለ እግዚአብሔር ፈቃድ ከተኛንበት አንነሳም። አሁን ከተቀመጥንበትም አንነሳም። ስንወጣ ምን እንደሚገጥመን አናውቅም። ማታ ስንተኛ አልጋችንን አስተካክለን ትራሳችንን አመቻችተን እንተኛለን። እንደምንነሳ ግን እርግጠኛ ነን፣ እርግጠኞች ነን። አያችሁ፣ ለዚህ ነው ቅዱስ ዳዊት በመዝሙር ሶስት አምስት ላይ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንሳኒ። እኔ ተኛ አለ አንቀላፋው እግዚአብሔር አስነስቶኛልና ተነሳሁ። አያችሁ ምክንያቱም ተኝተን መነሳታችንን አናቅን፣ ተቀምጠን መነሳታችንን አናቅን፣ በሰላም ወጥተን በሰላም መግባታችንን አናቅም። ይህን እንዲያስብ አልጋህን ተሸክመ ይህ ተባለ። ያመፃሁ በሁለተኛ ደረጃ ያሳለፈውን የጭንቅና የመከራ ጊዜ እንዳይረሳ። እንደው እግዚአብሔር ብዙ ነገር አላደረገልንም በሕይወታችን ተናገሩ እስኪ፣ ጠይቁ ራሳችሁ። ግን የኛ ነገር ሁሌ ምንድን ነው? ታሞ የተነሳ ታሞ የተነሳ። ያ እንዳይሆንበት መከራውን እንዲያስብ አልጋ ተሸክመ ሄድ ተባለ። በሦስተኛ ደረጃ ፈውሱ ፍጹም ተአምራዊ መሆኑን ለማመልከት ነው። 38 ዓመት ሙሉ ከስቶ ገርጥቶ የኖረ ሰው በአንዴ እንደው ያን የብረት አልጋ ተሸክሞ ሲነሳ አይደንቅም? ሳሉስ እስቲ ነው አይደንቅም ወይ እስቲ አይደንቅም? ስለዚህ የጌታ ስራ ተአምራዊ መሆኑን፣ ፈውሱ ተአምራዊ መሆኑን ለማጠየቅ ነው። ህመምን እኮ እናውቀዋለን። የሶስት ቀን በሽታ የሶስት ቀን ጉንፋን ሲይዘን እንዴት ሰውነታችን ድቅቅ እንደሚ ሰላሳ ስምንት አመት ሙሉ ደግሞ አስቡት አስቡት፣ አልጋን ተሸከም ሲባል ይሄ የእግዚአብሔር ፈውስ ተአምራቱ ድንቅነቱን ለማጠየቅ አልጋን ተሸክመ ሂድ ተባለ። በአራተኛ ደረጃ ክብርህንና ደስታህን ይዘትንስ ማለት ነው። አልጋ የክብር ምሳሌ ነው አልጋ የሥልጣን ምሳሌ ነው አልጋ፣ የደስታ ምሳሌ ነው። ከእንግዲህ በኋላ ያለ ሰው እርዳታ በራስህ ቀጥ ብለህ ቁም፣ የሰው እርዳታ አያስፈልግህም። ስለዚህ ክብርህን፣ ደስታህን ይዘህ ተነስ ማለት ነው። አልጋህን ተሸክመህ ሂድ ብሎ ጌታችን ያዘዘው ማለት ነው። የክብር ባለቤት እግዚአብሔር ስሙ የተመሰገነ ይሁን። በእውነቱ ከሆነ ይሄ ታሪክ ብዙ ሚስጥር ነው ያለው ሀተታውን ብታነቡት ብዙ ነው። እንደው ግን እኔ ማንሳት የምፈልገው ለእናንተ መጻጉዕ ዳነ አልጋውን ተሸክሞ ሄደ አይደል? ሰው ዞር ብሎ ሳያየው ጌታ በቃሉን የፈወሰው ልብ አለው። ተነስ ነው ያለው፣ በቃሉን የፈወሰው። ግን የማዝነው የዛን የመጻጉዑ ክህደትንና ጭካኔን ባሰብኩ ጊዜ ነው። በደንብ አዳም ተነስና አልጋህን ተሸክመህ ሂድ ሲባል አልጋውን ተሸክሞ መሄድ ጀመረ። እና አይሁድ አዩት። አልጋህን በሰንበት እንድትሸከም አልተፈቀደልህም ተባለ። ምን ብሎ ቢመልስ ሮመታለስ፣ እኔ ምን ላድርግ፣ ባልጽና ጉልበቴ ባላገገመ ሰውነቴ አልጋን ተሸከመ ሂድ ያለ ያ ነው ብሎ ወደ ኢየሱስ ክርስቶስ ተቆም። አያሳዝንም? አያሳዝንም? ይሄ የመጽሐፉ ክህደት ይባላል። በኑሯችንም በሕይወታችን እግዚአብሔር በበረከት ጎብኝቶናል፣ ባርኮናል፣ አለ የተደረገልን እያንዳንዳችን እናቋል። እያንዳንዳችን ከመጽሐፉ ክህደት እግዚአብሔር ይጠብቀ ይጠብቀ። በሁለተኛ ደረጃ ጨካኝ ደግሞ ሙዛ ይመጻሉ። አሁን አይሁድ ጌታን ሰንበት ሽሯል ብለው ከሰሱት ለጌታ ጌታ እኮ አምላኩ ሰ ለአዳም ለእረፍት ሰንበተ ሠርዐ ነው አይደል? መልአክ ሠርዐ አዎ፣ አምላኩ ሰ ለአዳም ለእረፍት ሰንበተ ሠርዐ የአዳም አምላክ የአዳም ጌታ ፈጣሪ ሰንበትን ለእረፍት ሰራ። ሰንበትን የሰራውን ጌታ ነው እንግዲህ የከሰሱት። ሰንበትን ሽሯል ነው ስላሸከመ ማለት ነው። እና እንዲመሰክር ደግሞ ማንን ጠሩት? ያ መፃጉዕ ጠሩት። እና አባቶቻችን በትውፊት እንዳስተማሩን የዮሐንስ ወንጌል ምዕራፍ 18 ቁጥር 22 ላይ እንደተጻፈው ከቆሙት ሎሌዎች ይላል ከቆሙት ሎሌዎች ጌታን በጥፊ የመታ ይሄ መጻጉዑ ነው። ጭካኔውን አያችሁ! ጭካኔውን አያችሁ! ወ የሰማችሁ ይእና ከመጻጉዑ ክህደት ከመጻጉዑ ጭካኔ እግዚአብሔር አምላክ ይሰውረን። እና ለምጻሙን ያነሳ አጋንንትን በቃሉ ያወጣ ዲዳውን ያናገረ ዕውራንን ያበራ በርጤሜዎስን ያዳነ የማልኮስን ጆሮ የቀጠለ አምላካችን በምሕረቱ በቸርነቱ ይጎብኛል። ከደዌ ሥጋ ከደዌ ነፍስ እግዚአብሔር አምላካችን ይጠብቀን ይቆየናልን።